ኢና ሊላሂ ወኢና ኢለይህ ራጂዑን። ይህ በምስሉ ላይ የምትመለከቱት ፍንዳታ በኤርታሌ ላይ የተነሳ የእሳተ ጎመራ ፍንዳታ ሲሆን አካባቢው ላይም ያሉ ሰዎች የእኛን ዱዓ ይሻሉ። ይህ ቪዲዮ ከደረሳችሁ ለምችሉት ሁሉ በማዳረስ ዱዓ እናድርግላቸው። እንደዚህ አይነት የተፈጥሮ አደጋዎችን የሚደርሱት ቂያማ ምልክቶች ስለሆኑ ሁላችንም ወደ አላህ እንመለስ። ሁላችንም አላህ ፋቲማችንን እንዲያሳምርልን ዱዓ እንደራረግ ለወንድሞቻችንም እናስታውሳቸውም የተፈጥሮ አደጋ የደረሰበት አካባቢ ያሉ ሰዎችን አላህ ይጠብቃቸው፣ የእኛንም ኸትማ ያሳምርልን። አሰላሙ አለይኩም ወራህመቱላ ወበረካቱ። አሰላሙ አለይኩም ወራህመቱላ ወበረካቱ። ውድና የተከበራችሁ ተመልካቾች ወይ እንዴት ናችሁ? ሰላም ናችሁ ወይ? ዛሬ እንግዲህ በትናንትናው እለት በኢትዮጵያ አፋር ክልል አፋር ኤርታሌ የሚባል አካባቢ ላይ እየተከሰተ የመሬት ፍንዳታ አለ። በጣም ነው የሚያስፈራው። ለሀውሎ ለቁበት የለብለ አላህ ከድንገተኛ አደጋ ይጠብቀን። እንግዲህ እንደዚህ አይነት የተፈጥሮ አደጋዎች ሰሞኑን በተለያዩ ሀገራት በጣም እየተከሰቱ ይገኛሉ። ድንገተኛ አደጋ፣ የመሬት መንሸራተት፣ የመሬት መንቀጥቀጥ፣ የተለያዩ አደጋዎች፣ እነዚህ ትናንሾቹ የወመል ቅያማ የቅያማ ምልክት ናቸው ይባላል ግን ሰሞኑን በተለያዩ ሀገራት በጣም በተለይ ይህ የቃጠሎ እሳተ ጋሞራ እሳት ነክ ነገሮች በጣም እየበዙ ነው ማለት ነው። እና ይህ እንግዲህ በትናንትና እለት በአፋር ኤርታሌ የተከሰተ አደጋ ነው፣ አለምን እያነጋገረ ይገኛል ግን ሁሉንም ሰው ያስደነገጣል አደጋ ነው። እንደምታውቁ ሰሞኑን በተለያዩ አረብ ሀገራት በተለያዩ ሀገራት ከባባድ የመኪና ቃጠሎች ከባባድ በየቀኑ እየተከሰቱ ይገኛሉ። የመንደር ቃጠሎ፣ የቤት ቃጠሎ፣ የመኪና ፍንዳታ ቃጠሎ በጣም የሚያስደነግጥ የሚያስደነግጥ አደጋ እየተከሰተ ነው። በነገራችን ላይ በዚህ ሰሞን ውስጥ እና ከዚህ ሁሉ ግን በጣም የሚያስደነግጠው ኢትዮጵያ ላይ የተከሰተው አደጋ ነው። እሱም እንዳያችሁት የመሬት ፍንዳታ እሳተ ጎመራ ከመሬት የሚወጣ እሳት በጣም ነው የሚያስፈራው። ለሀውለ ወላቁ ቦታ የለቤላ አላህ ከድንገተኛ አደጋ ይጠብቀን ይጠብቃችሁ። እና እንደምታወት በጣም ነው የሚያስፈራው። በነገራችን ላይ በጣም ከሚባለው በላይ በአካባቢው ያሉ ሰዎች ራሱ በቃ በጣም አስደንጋጭ ከእስከ ዛሬ ሲከሰት ከነበረው የበለጠ የሚያስፈራ እና የሚያሰጋ አደጋ ነው አሁን ላይ የተከሰተው። የዛሬ አመት አካባቢ አፋር ክልል እንደዚሁ ከመሬት የሚወጣ እሳተ ጎመራ መሬቶች እየተንሸራተቱ መሬቶች እየተናዱ ከመሬት በቃ ልክ እንዲህ እሳት እየተንተከተከ ውሃ ዳርቻ ባህር ዳርቻ ሳይቀር በረሃው ሁሉ እየነገደ እየተንሸራተተ ሙቀት እንፋሎት እየወጣ ነበር። የዛሬ አመት አካባቢ በአፋር ክልል አፋር ክልል ያው አፋር ክልል ላይ የተለያዩ ነዳጆች ይበዛሉ ሲመስለኝ በጣም በጣም በጣም አስፈሪ ቦታ አፋር ክልል ኤርታሌ የሚባል አካባቢ በጣም የሚያስፈራና የሚያስደነግጥ አካባቢ ነው። በነገራችን ላይ ያኔ ሁልጊዜ ከመሬት እሳት አይጠፋም። እሳተ ገሞራ፣ አንዳንድ የአሁን እሳተ ገሞራ ስታዩ፣ ይሄ ውሸት ወይ ቅንብር ወይ የሆነ ፊልትር ነገር ሊመስላቸው ይችላል። እንዲያትሸወዱ ከመሬት የሚወጣ እሳተ ገሞራ እንደምንተከ እየተንተከተከ አይታችሁ ከሆነ በጣም የሚያስፈሩ እሳቶች ምናምን፣ ይህ የእውነተኛ የተፈጥሮ አደጋ ነው ማለት ነው። እና አፋር ክልል እንደሚታወቀው በረሃ ነው ሙቀታማ ነው እና ደግሞ ነዳጅ የሆነ አፈር ይሄ በቃ ብቻ በጣም ያስፈራል። በጣም ዓለምን እያነጋገረ እና እያስደነገጠ ነገር ስለሆነ ነው። ቤተሰብ ብቻ እንደዚህ አይነት ነገር ያስፈራል የቅያም ቀን አስቡት። እንደዚህ ድንገተኛ ጌታ፣ የቅያም ቀንም ድንገት ነው ሳናስቡ የሚከሰተውና እንዲዋንዳ ካቲማችንን ያሳምርልን አንዳ ይጥብቅን ማለት ነው። ምክንያቱም የሰው ላይ መጨረሻው ነው። ያቅ ፈጣሪ ነው የሚያቀው። አሁን የደረሰን ዜና አለ። የተጨነቀው መሬት ተነፈሰ፣ ትራሩ ጫፍ እሳት ሙጣት ጀምረ። ኢትዮጵያ በታሪኳ ዋይታማ ታቆን የመሬት መንቀጥቀጥ እያስተናገደች ነው። ባለፈው ዓመት ብቻ ከስልሳ በላይ የመሬት መንቀጥቀጦች ተፈጥሯል። ባሳለፍናቸው ሰባት ቀናት ደግሞ በቀን እስከ አስር ጊዜ ድረስ መሬት እየተንቀጠቀጠ ነው። የግብጽ ሰዎች መሬቱ እየተንቀጠቀጠ ያለው የህዳሴው ግድብ አዲስ ክስተት ነው ብሏል። ነገር ግን ጓደኛው ምክንያት የምስራቅ አፍሪካ ስምጥ ሸለቆ ለምስን ጥቅም የሚያደርገው ትግልና ከውስጥ እንደ ውሃ የቀለጠው አለት ለመውጣት ወደ ላይ በሚፈጥረው ግፊት ነው። እዚህ መሬት መንቀጥቀጥ ዋና ማዕከል ፈንታሌ ተራራ ሲሆን፣ ተራራው በአሁኑ ሰዓት እሳትና ጭስ እያስወጣ ነው። በአካባቢው ያሉ የተለያዩ ተራሮች እየተነፈሱ ነው። ጥልቀ ጉድጓዶችና ሸለቆዎች ተፈጥረው እሳትና ጭስ እየተፉ ነው። ሆኖም ትልቁ አይል አሁንም አልወጣም። እዚያም መንቀጥቀጡ ቀጥሏል። ቀጣይ ምን ይመጣ ይሁን፣ ወደ አዲስ አበባ መድረስ እድል ይኖሯል? ከምድር ውስጥ እሳት የሚወጣው በምን መልኩ ነው? የመሬት መንቀጥቀጥስ እንዴት ይፈጠራል? የሚለውን እናያለን። አብራችሁን ቆዩም። አሁን እሳት እየተፉ ያሉ ተራሮች ውስጣቸው ተከፍቷል። እሳቱ መነሻ አየር ላይ እስኪወጣ ድረስ ወደ አስር ኪሎ ሜትር ጠልቀት አለው። የመሬት መንቀጥቀጡ እየተነሳ ያለው ወይም የቀለጠው አለት ተከማችቶ ምድርን ወደ ላይ ያስጨንቃት ያለው ወደ ታች 10 ኪሎ ሜትር ነው። አሁን መሬት እየተንቀጠቀጠ ያለው ከ10 ኪሎ ሜትር በታች ያለው የሚፈሰው ሰዓት ወደ ላይ ለመውጣት በሚያደርገው ትግልና አለቶችን ሲሰብራቸው በሚፈጠር ንዝረት ነው። እንደሚታወቀው መሬት የተዋቀረችው ከሶስት ንብርብሮች ነው። የመሬት ማዕከላዊ ክፍል ኮር ይባላል። ሙሉ ለሙሉ የቀለጠ አለት ነው፣ የምድር መሀከልም ነው። ብዙ ጊዜ እሳተ ጎመራዎችና መንቀጥቅጦች ከዚህ ነው የሚነሱት። ቀጥሎ የሚገኘው ማንተል ነው። በመቀለጥ ክርሰት ይመጣል። የባይናችን የምናየው የመሬት ክፍል ነው። ክርሰትና የማንተል የላይኛው ክፍል ቴክቶኒክ ፕሌትስ ከተባሉ ድንጋይ የተሰሩ ናቸው። ቴክቶኒክ ፕሌትስ ዝግ ባለ መልክ ሁሌ የሚጓዛሉ ከዚህ መካከል ግጭትና መፈታተቅ ይፈጠራል። ይህ ነው የመሬት መንቀጥቀጥ ወይም በመሬት ገጽ ላይ ያሉ አካላትን የሚነቀንቀውና የሚያፈራርሱ ነው። ወለ አዲስ አበባ ላይ የሚሰማው ንዝረት የክባር ላይ አንድ ድንጋይ ስንጠል እንደሚፈጠረው አይነት ሞገድ ነው። እንደ አቶ ፈንታሌ ላይ ሲሆን ሞገዱ ወይም ንዝረቱ እስከ አዲስ አበባ ቀስ ብሎ ይሰማል። አዲስ አበባ የሚሰማው ንዝረቱ በሙሉ እጅግ ቀላል የሚባል ነው። ፈንታሌ ላይ የሚደርሰው መንቀጥቀጥ አዲስ አበባ ቢሆን በርካታ ሕንፃዎች ሊደረመሱ ይችሉ ነበር ነው። ኤርታሌ አካባቢ መሬት ላይ የተሰሩ በርካታ ህንጻዎች ፈርሰዋል ሰዎች በፍርሃት የሚያድሩት ውጭ ላይ ነው እንዳም የዚህ መንቀጥቀጥ መነሻው ይህ የምድር ክፍል በቀላል አገላለጽ በዓይናችን ከምናየው መሬት በታች ያሉ ጥቃራን ያቅጣጫ እየተጓዙ በእርስ በርስ ሲፈታተሩ አሊያም ሲፋጩ መሬት ትንቀጠቀጣለች እንደምታወት ነው እንግዲህ፣ ከመሬት ተነስቶ እንዴት ወደ ላይ እንደሚወጣ እሳተ ጎመራው፣ እንደያችሁት በተለያዩ የጋዜጣ ጣቢያዎች በአረብ አገራት፣ የእንግሊዝ ትላልቅ ሚዲያዎች እና አልጀዚራ መነሻ የሆነውንም ይሄ የመሬት ፍንዳታ መነሻ የሚሆን አፈርንም እያሳዩ ነበረ። ብቻ በጣም የሚያስደነግጥና የሚያስፈራ ነገር እንደሆነ እየተወራ ይገኛል።